አሰላሙ አለይኩም ወረሕመቱላሂ ወበረካቱህ ውድ እና የተከበራቸው የኢትዮ ቻናል ቤተሰቦች እንዴት ናቸው? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ረመዳን 19ኛው ሌይል ላይ ነኝ። ከምሽቱ ሶስት ሰአት ነው፣ በስራ ቦታ ነኝ። እንግዲህ በጣም የሚያመር በጣም የሚያምር እንግዲህ ሻሂን ያደርጋል። ይሄ የምታዩት ትራስ ጨርቅ በከሽከሽ የተሰራ ነው። እንግዲህ ይሄ አሁን እዚሁ ኬሚሲ አካባቢ የሚላክ ነው። ምንጣፍ አለው የተለያዩ እነዚህ እንግዲህ አሁን ለረመዳን የገቡ ናቸው። እንግዲህ ውዴት ቤተሰቦች ይታያቸዋል። ይሄ ጎልደን በክሬም ከለር የተሰራ ነው በሀፍ ስራ። ይህም እንደምታዩት ደግሞ በብስኩት ስራ ሆኖ ፒኮክ መሀል በክሬም ከለር የተሰራ ነው። እንግዲህ እናንተ እንደፈለጋችሁ በምርጫችሁ ዲዛይን ከለር ማምጣት መምረጥ ትችላላችሁ። ሊሞ ቴሌግራም፣ ዋትሳፕ አናግሩኝ፣ ላችኋለሁ በዚሁ በሰላሳ አንድ ቤቱ ነው እንግዲህ የምታገኙ ማለት ነው። ውዱ ደንበኞች እዚህ ጋር እንደምታዩት እንግዲህ በጣም ያምሯል ተካያለው የፍራሽ አለው የረከቡት ሱፍራ አለው። እንደምታዩት ደግሞ አበባ ምንጣፍ ሁለት በአራት አለው። አበባ ምንጣፍ እንግዲህ ሁለት በአራት ይሄ የመጨረሻው ትልቅ የሚባል ነው። እንግዲህ አበባ ምንጣፍ ሞኬት ስትፈልጉ ደግሞ ሞኬት አሁን ብዙ እንትን አላቸው፣ ሳይዝ አላቸው። አባ መጣፍ ግን የመጨረሻው ትልቅ የሚባለው ሁለት በአራት ነው። እንግዲህ ውድ የዩቱብ ቤተሰቦች እንግዲህ ቪዲዮን ከመጀመሪያችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር አድርጉ። ለቻናሉ አዲስ ዜናቸው ሰብስክራይብ እያደረጋችሁ ቤተሰብ ሁኑላችኋለው። እንግዲህ ቴሌግራም ቻናሌ ውስጥ ገብታችሁ የምታዩ በሙሉ የማቀርብ ነው የሚሆነው አረቢያ መጅለስ ጭምር ማለት ነው። እንሻ አላ አረቢያ መጅለስም ለበዓል ትዕዛዝ አለኝ እንግዲህ እንሻ አላ። እሱም ሲያልቅ ደግሞ ቪዲዮ ሰራላችኋለው ማለት ነው። ውድ የዩቱብ ቤተሰቦች እናንተ ደግሞ ሼር ሼር እያረጋችሁ ላይክ እያረጋችሁ አበረታት አበረታች ሚላችኋለሁ ቻናሉን አሳድግልኝ በትህትና ጠይቃችኋለሁ፣ ማለት ነው። ወደ ቤተሰቦች ማየት ብቻ አይደለም፣ ለሌሎች እንዲደርስ ሼር አርጉ፣ ማዘዝ የምትፈልጉም እዘዙ ማለት ነው። ኢንሻ አላህ ኢትዮጵያ ውስጥ የተማገር ልካለሁኝ እኔ የምገኘው አትራሻ ወሎ ኬምሲ ነው ማለት ነው። ኢትዮጵያ ውስጥ እንግዲህ የስራ ቦታ አርፋ የገበያ መካከል አርባ አንድ ቁጥር እገኛለሁ። መታችሁ ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። እንዲሁም ደግሞ በኦንላይን ማዘዝ የምትፈልጉ ቴሌግራም፣ ዋትሳፕ፣ ኢሞ እጠቀማለሁኝ በዚሁ ቁጥር አናግሮኝ ይላችኋለሁ። እንግዲ እንግዲህ ውዴቱ ቤተሰቦቼ ማንኛውንም ማዘዝ የምትፈልጉ ነገር ለኦንላይን ላይ ቤተሰብ ሀዲያ ማድረግ የምትፈልጉ ሰርፕራይዝ ማድረግ የምትፈልጉ እንዲሁም ደግሞ ለንግድም የምትፈልጉ ለችርቻሮም ለንግድም የምትፈልጉ አቀርብላችኋለሁ ማለት ነው። ማንኛውንም አቅርቦት አለኝ። የወይባ ማቴሪያል የወይባ ቃጭስ ማለት ነው የወይባ ጭስ ሙሉ ዕቃ አቀርብላችኋለሁ ኝ፣ እንዲሁም የወይባ እንትን ቤት መክፈት የምትፈልጉ ሙሉ ማቴሪያል አቀርብላችኋለሁ። ለተጠቃሚ ማንኛውንም እንግዲህ ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው የሚሆነው። እንግዲህ ውዴት ቤተሰቦቹ እንግዲህ ለዛሬ ያስኩት ቪዲዮ ይሄን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።